በስተ መጨረሻም ሄርሜላንና አብርሽን ሲደግፉ የነበሩ አልጋ ሲያነጥፉ አንሶላ ሲያስተካክሉ የነበሩት ሁሉ ሩታን እንደዛ እያለቀሰች እርጉዝ ሴት ሆና እያነባች እየተጎዳች እየተገፋች እያዩ ለሄርሜላና ለአብርሽ ሲያሽቃብጡ ምን ልንላችሁ ብለው ሲነጠፉ የነበሩት በስተመጨረሻም የሆነ ጥቅም ቀረባቸው መሰለኝ ዛሬ የአብርሽንና የሄርሜላን ጉድ ለሩታ ቁጭ አድርገው ነግረዋታል ማለት ነው። ስለ ፍቺ ሂደቱም እንዲሁም ስለ ጠበቋም አጠቃላይ አብርሽ በዙሪያዋ ምን እያደረገ እንዳለ ከሄርሜላ ጋር ሙሉን ነገር ነግረዋታል። ሩታም እንግዲህ ዛሬም ነይ በተባለችበት ቦታ እንግዲህ እየመጣች ትገኛለች። ያሳዝናል። እንደው እዛም ትክክል ነው እዚህም ትክክል ነው ለምትሉ ሰዎች እንደው ለነፍሳችሁ ፈራውላችሁ የእውነቴን ነው። እንደው ከህሊናችሁ ጋር ተታረቁ። እስኪ ለህሊናችሁ ስትሉ ኑሩ። ለህሊናችሁ የሚፈቅደውን ህሊናችሁ እሺ የሚለውን ነገር ስሩ። እስኪ ጥሩ ነገር፣ መልካም ነገር አድርጉ እስኪ። ይገርማል። እንደው ስንት አስመሳይ ሰው አለ። እኔ የእውነት እዚህ ምድር ላይ በጣም ብዙ አስመሳይ ሰዎችን አቃለሁ፣ አይቼም አቃለሁ፣ በቅርቤም አይቼም አቃለሁ። እኔም አስመስያ አቃለሁ፣ የእውነት ለመናገር ማለት ነው ግን እንደነዚህ በቃ የጓደኞቻቸውን ውድቀት የሚመኙ የጓደኞቻቸው ትዳር እንዲፈርስ የሚመኙ በቃ አለ አደለ፣ ጥሩ መስለው ደግሞ ውስጥ ውስጡን ግን በቃ ሲኦል የሚያደርጉ የሰውን ህይወት ያየውት አጋጣሚ ያለና በአጭሩ ዛሬ ሩታ ተመልሳ መጣለች። በአዲስ ነገር እንደምታዩዋቸው እነ እዩም አሉ። ከዚህ በፊት ስለነበረው ነገር አጠቃላይ ሁሉን ነገር ነግረዋታል። ሩታም እንግዲህ የራሷን ውሳኔ ያስቀምጣለች፣ ታስተላልፋለች። በመጀመሪያ እንዴት ናችሁልኝ የተወደዳችሁ የቻናል ቤተሰቦች? በያላችሁበት ሰላማችሁ ይብዛልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በመጀመሪያ እኔ ከሴት ጎን ነኝ፣ መጀመሪያ ከእውነት ጎን ነኝ። ለእውነት ነው መሰክረው ህሊና ይሽ የሚለኝ የሚፈቅድልኝን ነገር በራሴ አስተሳሰብ በራሴ እይታ ሀሳብ አስተያየት ይሰጣለኝ ማለት ነው። በመቀጠል ደግሞ ለሴት ልጅ አደላለሁ። ሴት ልጅ ሁሌ እየተረገጠች፣ ሁሌ እየተሰደበች፣ ሁሌ እየተመናጨቀች፣ ሁሌ ዝቅ ከፍ እየተደረገች፣ እያነባች፣ እያለቀሰች አንገቷን ደፍታ እንድትኖር ስለማልፈልግ ወንድ ልጅ ሁሌም ኢትዮጵያ ውስጥ የበላይ ነኝ ብሎ ስለሚያስብ ስለሚያምን ሴት ልጅ የማሰቃየት በቃ እኔ አላቅም። አንዳንድ ወንዶችማ ያስደስታችኋል ወድሻለሁ፣ አፈቅርሻለሁ፣ አገባሻለሁ፣ ህይወቴ ነሽ፣ ህይወቴ ሙሉ ዘመን ሙሉ አልዋሽሽም፣ አልክድሽም ቃል ገብቶ አገብቷት ከዛ ልክ በእጁ ሲያስገባት ወይም ደግሞ ልክ የእሱ ስት እንደሆነች ሲያውቅ የትም ሄጃ ይላት። በተለይ ደግሞ አንድ ሴት ልጅ ካረገዘችላቸው ከወለደች በስማ ደስታቸው የሆነ ቶሎ ብሎ እኔ እንደውም አስታውሳለሁ፣ አንድ ባልና ሚስት ነበሩና በዚህ በቅርብ አውቃቸውና እሷ ለሱ ብዙም አይደለችም፣ ላይክ ግን በቃ የሆነ ብልጠቱ ብልህነቱ፣ ልንገራችሁ በጣም ብልጥ መሆኑን አስረግዟት ነው ሄደው። አሁኑ ነው ካላረገዝሽልኝ፣ ለስራ ሌላ ቦታ ሊሄድ ነበረና እምነቱ ጠፍቶ ካላረገዝሽልኝ ብሎ ለምኗት ጨቅጭቋት፣ እሷ ጊዜዋ ሳይሆን ሳትፈልግ ሳትፈቅድ፣ አሁን ነው ለባት ባላሰበችው ሁኔታ አስረግዟት ሄደና፣ ይህን ያህል ነው በቃ አንድ ወንድ ልጅ አንድን ሴት ልጅ የራሱ አድርጎ በእጁ ከያስገባት በኋላ በተለይ ካስረገዛት በኋላ ከዛ ደግሞ ከወለደች በኋላ ማንም ወንድ መጦ የሚነካት አይመስላቸውም፣ የሚወስዳት አይመስላቸውም። የምታገባ ከዛ በኋላ ታድሳት ጥሩ ሰው ሌላ ሰው ሆና በቃ እንደምትመጣ አያስቡም፣ አይገምቱም። እና አስተሳሰባቸው አብዛኛውን የኢትዮጵያ ወንዶች ሙሉን አላልኩም። እግዚአብሔር የመረቃቸው ፈጣሪያቸውን የሚፈሩ የፈጠራቸውን አምላክ እንዲህ ባደርግስ እንዲህ ቢለኝስ ፈጣሪ ፈጣሪን አስከፋለሁ ፈጣሪን አሳዝናለሁ ብለው አንድ እርምጃ እንኳን ተራምደው ሴትን ልጅ የማይጎዱ የማይበድሉ ብዙ ወንዶች እንዳሉ አውቃለው። ነገር ግን ሌሎቹ ደግሞ አብዛኞቹ የኢትዮጵያ ወንዶች ከወለደች የታባቷም አትሄድም። መሄጃ የት የት ትሄዳለች? መሄጃ ልክ እንደሌላት እሷ ልጅም ብላ ትዳሬም ብላ ኑሮዬን ብላ ፍቅሬም ብላ ስትጎዳ በቃ እየተጎዳች ያለችበት በቃ ቦታ እንደማይመጥናት እያወቀች እየተሰቃየች እንደሆነ እየታመመች እንደሆነ እየደበራት እንደሆነ እየከፋት እንደሆነ እያወቀች እየተራበች እንደሆነ እንኳን ኢቭን እያወቀች ለልጇ ስትል ቁጭ ትላለች እና ያንን ነገር የኛን መጫወቻ ነው የሚያረጉብን። እና አረገዝሽ ወለድሽ ማለት ደግሞ አንድ ሴት ልጅ ማለት ነው። በሽታ አይደለም ያረገዝሽው፣ በሽታ አይደለም ያገባሽው። በቃ ተለያይተሽ ራሱ ዘና ያለ ሕይወት መኖር ትሻያለሽ። የእውነት የረከሰው ሲሄድ የከበረ ይመጣል። ምንም ሴት ልጅም እኛም ራሳችን ከፍ ማድረግ አለብን። ዝቅ ዝቅ ማድረግ የለብንም። እኛ ራሳችን ዝቅ ከወለድን ማን ዞር ብሎ ያይናል? ካረገዝን ማን ያገባናል? ምናም ብለን የምንጨናነቅ ሰዎች አለን። እኔ ዝሙትን አልደግፍም ዝሙትን አላበረታታም። ትዳርን መፋታትን ፍቅርን መለየትን አልመኝም አልፈቅድም። ቢስተካከል ችግሩ ቢሆን በቃ ህይወታቸው ቢቀጥል ነው። አዲስ ሰው ቢመጣ አዲስ ማንነት አዲስ ባህሪ ይዞ ነው የሚመጣው። ያንን መልመድ ራሱ መከራ ነው። ግን ደግሞ ሴት ልጅ ይሄንን ተብሎ መከራዋን ስታይ ስትሰቃይ መኖር የለባትም እና አሁን በአብርሽና በሩታ ሕይወት ስመጣላችሁ እነዚህ ልጆች ትናንትና አንድ ነፍሰ ጡር ሴት አስረግዞ ህይወቴ ነሽ ኑሮዬ ነሽ ትዳሬ ነሽ በቃ እስከ ህይወቴ ፍፃሜ ለዘላለም ላልከዳሽ ላትክጂኝ ተባብለው ቃል ተገባብተው ቀለበት አሰሩ አይደል ቀለበት አደረጉ ያው በሆይ ሆይታ በጭፈራም በጾምም በምንም ቢሆንም ተውት የተዋከበ ነገር ቤተሰብ ያልተገኘበት የሃይማኖት አባት ያልተገኘበት የሰርግ የቀለበት ፕሮግራም ቢሆንም እነዚህ ልጆች ቃል ተገባብተዋል እርስ በእርስ እና ይችን ልጅ ሌላ አስረግዞ እሱ ሌላ ሴት ጋር ሸሸ ገዳሜ ሲል ዝም ብላችሁ ተመልከቱ። በዛ ሄዶ ሲተቃቀፍ፣ በዛ ሄዶ ሲተሳሽ፣ በዛ ሄዶ ሲገለፍጥ፣ በዛ ሄዶ ሲገባበዝ፣ በዛ ሄዶ በቃ በስስት ሲያያት፣ በዛ ሄዶ ሲሳም ስትሳም ሲስም የነበረው ልጅ ዊ ጓደኞቹ ናቸዋል። ትዳሩን ማይሆን ቦታ ላይ እየጣለ ከእውነት ጎን ሳት ቆሞ ልክ ሩታን እንደ ጥፋተኛ፣ ልክ እንደ በደለኛ፣ ልክ እንደ ለፍላፊ፣ ልክ እንደ ምላሳ ማየታችሁ ያኔ ጸጥ ብላችኋት ግፍ ስሰሩባት ኢቨን ሄርሜላ እኔ በይ የሚመጣው ነገር ማለት ነው። ሩታ መከሯን አይታ በሰራችሁ ቤት መከሯን አይታ ስንት ድንጋይ ተወርሮባት ስንት ስድብ ሰምታ ስንት መከራ አይታ ከቤተሰቦቿ ተለይታ ርቃ በቤተሰቦቿ ተጠልታ እንዳናይሽ ተብላ ያቆመችውን ትዳር ያቆመችውን ቤት ውስጥ ገብታ ጊዜና ቦታ ሰጣችኋቸው። በረዘግታችሁ ሁለታቸው እንዲያወሩ ጥላችሁ እየሄዳችሁ ስንት ጉዳይ ያኔ እንኳን አላዘናችሁላትም ለሩታ አንድ ሰከንድ እንኳን ቆም ብላችሁ አላያችሁም። እና ጓደኞቹ በአጠቃላይ ዙሪያችሁ ያሉ ሰዎች ምንም እንደው ሰው ያወጣላቸው ማብርሽና ሩታ የእውነት ለመናገር ሁሉም አስመሳይ መሰሪ ነው፣ በቃ ውስጥ ውስጡን የሚበላ በቃ እባብ መርዝ የሚረጭ ነው ያለው የእውነት ለመናገር ማለት ነው። እና ያኔ እንደዛ ላረጉ ልጆች በቃ ሄርሜላ ምንም አላረገችሽም። ጀስት አወራች ሌላ ምን ተፈጠረ ምናምን ከዛ ጊዜ በኋላ ራሱ ሌላ ፈተና አዘጋጀም ብለው በቃ አብርሽና ሄርሜላ እኮ ምንም የላቸውም ተብሎ ተመልካችኛ፣ ጀዝባንን፣ ህጻንን ወይስ አሻንጉሊት አደረጋችሁን አደረጋችሁ እንዴ? ወይስ ሮቦት ሮቦትስ እንደውም ይሰራል ሮቦት አደረጋችሁን እንዴ? አሻንጉሊት አደረጋችሁን? ድንጋይ አደረጋችሁን? ወይስ እንጨት አደረጋችሁን? በቃ ምንም እንደሌላቸው ለማረጋገጥ ነው? አረባካችሁ፣ ከ30 ከአስር ከሀያ ደቂቃ ቪዲዮ በኋላ ምን እንደሚደረግ ምን እናውቃለን? ተው እንጂ። ያንዳለ ሆኖ ያኔ ሳያግዟት ሳይረዷት የነበሩ ሰዎች ዛሬ ደግሞ ተመልሰው መጣው በቃ ከሄርሜላ ጋር ካብርሽ ጋር ወግ ነው። በቃ ሩታን አቡታጅራ ላኳት እንድትሄድ ብን ብላ እንድጠፋ አደረጓት። በዚህም በዛም ብለው ከሄደች በኋላ በቃ ተመቻቸው፣ አሸሸ ገዳሜ ሲሉ ሲያጨበጭቡ ሄርሜላን ቤት ይዘዋ ሲመጡ ፕራንክ ሲሰሩ ቤርጎ ለቤርጎ ሲዞሩ ከረሙ። ዝም ተባለ። ሩታን በቃ በሁሉ ነገር ይብቀኝ እና እናቴ ቤት ብሄድ ይሻለኛል እረፍቴ እዛ ነው ብላ አረፈች ሄደች። ከዛ ተከትላችሁ አንድ ባንድ እንደሄዳችሁ መጀመሪያ አብርሽ ሄደ። ከዛ ሄርሜላ ተከተለች ሌላ ችግር ይዛ ሄደች። አሁን ደግሞ ጓደኞቹ ተሰብስበው ሄደው ሩታን ምን ይለዋታል? አብርሽ መልካም ሰው እንዳልሆነ፣ ከሄርሜላ ጋር ያደረገው ነገር ሁሉ ትክክል እንዳልሆነ ምናምን ነገር። ኢቭን በክስ ጉዳይ እንኳን የያዘችው ጠበቃ ለአብርሽ መረጃ እያቀበለው እንደሆነ፣ ሚስጥር እየነገረው እንደሆነ፣ ስለዚህ አብርሽ እያደረገ ያለው ነገር ትክክል እንዳልሆነ፣ ሌላ ጭንቀት እንዲመጣባት በቃ ለሩታ ሩታ በግናት ጅልናት፣ በቃ እናንተና የስትሏት ትሄዳለች፣ ይህን ስሚ ስሏት ያን ትሰማለች። አስቡት፣ ሲጀመር ምንም ሚደበቅ ሚስጥር ኑሮ ነው? ምን አንድ እና አንድ ህግ እና ህግ ነው። በቃ ሩታ የምትፈልገውን ፍላጎቷን ላብርሽ እየነገረችው እኮ ነው። ምንም የደበቀችው ሚስጥር እኮ የለም። ለመለየት እፈልጋለሁ፣ ከእሱ ጋር መሆን አልፈልግም። ምክንያቱም በዚህ በዚህ መንገድ አስቀይሞኛል፣ አስከፍቶኛል። ስለዚህ መፋታት ፈልጋለሁ። ወደ ህግ ሳይሄድ እኛን ጨርሰው ስትለውም ብኛለ ግን እሷን በቪዲዮ እየመጣች እየነገረችው ነው። አሁን ምን የተደበቀ ሚስጥር ኑሮ ነው? በአብርሽና ማለት በሩታና በጠበቃው የቆየ ሚስጥር ኑሮ ለአብርሽ ሂዶ ነግሮ አብርሽ ሌላ ታሪክ ሊፈጥር የሚችለው ሌላ ነገር ሊያስብ የሚችለው ውሸታችሁ የውሸታችሁ ውሸታ ምድረ አስመሳይ ሌባ አጭበርባሪዎች ማለት ነው እንደው ህይወታችሁ ሁሉ ሲኦል ይሁንባችሁ በእውነት እኔ ለእናንተ ማለት ነው በጣም አስመሳይ ናችሁ ሲበዛ ማለት ነው በቃ ተዋት እንዴ ስንት ቀን እኮ በደላችኋ ስንት ቀን እኮ በእናንተ ምክንያት አለቀሰች ስንት ቀን ተጎዳች ብትተዋት ምን አለበት አሁን ደግሞ ብታርፍበት ምን አለበት። እንደው የእርግዝኗን ይኸው እንደው ምን አይነት ጠንካራ ሴት እንደሆነች ግን ይገርመኛል። ሩታ የእውነት አረገዘች ከተባለች ቀን ጀምሮ ስቃዋ ጀመረ፣ ቀጠለ ቀጠለ፣ ይኸው አለች እስከ ዛሬ የማይቻለውን ችላ። ፈጣሪ ቀጥ አድርጓ ቁሟት እንደው በቸርነቱ ቁማት ሄዳለች። እናንተማ እናንተ በጣም ባለጌ የወረዳችሁ ሰዎች ናችሁ። እና እኔ አብረሽ ብልግና ያደርጋል ከሩታ ያጣው ነገር ኑሮ ሄርሜላ ጋ ዋቴቨር፣ ሌላም ሴት ጋር የሆነ ነገር ያደርጋል ምናምን አይዶ ነው፣ እርግጠኛም አይደለውም። አይ አም ኖት ሹር፣ ምክንያቱም ከሩታ የሚያጣው ነገር ስለሌለ ይህንን በደንብ አምናለሁ። እንደ ሩታ የሚሆንለት ሴት አያገኝም። ያ በምንም ተአምር ሌላ ሴት ጋ ለጊዜው የሆነ ፈገግ ሊል ይችላል ምናምን። ከዛ ውጭ ግን ሌላ ብልግና ያደርጋል ብዬ አላምንም። ግን የጓደኞቹ ነገር ያሳፍራል፣ ያሳዝናል። ሩት አሁንም እኔ የምለው ነገር ፕሊስ፣ ፕሊስ፣ ፕሊስ ሊስን ቱሚ፣ ሊስን፣ ሊስን ራሽን አዳምጪ። እኔም አንድ ትልቅ መልእክት ላስተላልፍልሽ፣ የሰው ወሬ መስማት ይቅርብሽ። ኔቨር ኤቨር ኤኒቲንግ፣ በቃ ኤኒቲንግ። ምንም አይነት ወሬ ይምጣ፣ ምንም አይነት ነገር ይምጣ፣ ምንም አይነት ታሪክ ይፈጠር በቃ በራስሽ ተማመኝ። በራስሽ አቋም ይኑርሽ። የራስሽ ውሳኔ ይኑርሽ። የራስሽ አስተሳሰብ ይኑርሽ። በራስሽ ቁም። በቃ ብዙ ሰው ሲገባ እያየሽ ነው። የኔ የምትያቸው በእጅሽ ጎርሰው፣ በልተው፣ ጠጥተው ቤትሽ ሳይወጡ የዋሉ ያደሩ፣ ስቀው ተጫውተው ደካማ ጎንሽን ጠንካራ ጎንሽን በደንብ ለይተው የሚያውቁ የባልሽ ጓደኛንን እያሉ የአንቺ ጓደኛንን እያሉ ላይክ እንደሚያስቡልሽ ላይክ እንደሚወዱሽ ላይክ በጣም በቃ በህይወትሽ ውስጥ ትልቅ ቦታ ያላቸው ሰዎች እምነትሽን ካገኙ በኋላ ዞሮ ግን እየወጉሽ ነው ያሉት ከጀርባና። ከእንደዚህ አይነት ሰው አትርቂ። ሲጀመር ሰው አይወጣልሽም፣ የለሽም፣ ጓደኛም የለሽም፣ ዱሮም አልነበረሽም፣ አሁንም የለሽም። ከዚህ በኋላም ሊኖርሽ አይገባም በአጭሩ ማለት ነው፣ የእውነት ለመናገር እና መካሪዎችሽ፣ ጠያቂዎችሽ፣ ተቆጣጣሪዎችሽ፣ አስታዋሾችሽ ቤተሰቦች ናቸው። ኢናፍ። ሌላው ሰው አስመሳይ፣ ውሸታም፣ ሌባ፣ አጭበርባሪ ነው ለራሱ ጥቅም ሲሮጥ የሚውል ነውና ትናንት እዛም ትክክል ነው ሲሉ ነበረ፣ አብርሽ ጋር ሄደው አሁን ደግሞ ሩታ ጋር መጠው አንቺ ጋር ያለው ነገር ትክክል ነው፣ ይቅር በይን፣ በድለንሻል፣ አስቀይመንሻል። የወጋ ቢረሳ የተወጋ ይረሳሉ። ጥይትም እኮ ከተተኮሰ በኋላ ውስጡ ባዶ ነው። ገባ? ስንትም አስቀያሚ ቃል ስትናገሯት በማህበር ተደራጅታችሁ ደም እንባ ካስለቀሳችኋት በኋላ ዛሬ ደግሞ ሌላ ውሳኔዋን እንድትቀይር አውቃችሁ፣ እርግጠኛ ነኝ የሆነ ተልእኮ አላቸው፣ ተለሳልሰው ገብተው ሄርሜላ ነው የላከቻቸው ወይ ሄርሜላ ከፍላቸው አለች። ከሄርሜላ ጋር ከባድ ሚስጥር ያላቸው ያላቻቸው በነገራችን ላይ ያልታወቀባቸው አሁን እሪ ለሩታ ለመቅረብ ያሰቡት ሩታን እምነቷን ለማግኘት እንድታምናቸው እያደረጉ ነው ያሉት ከዛ ውስጥ ውስጡን ከዚህ በላይ ራሱ ማለት ነው በጣም ብዙ ነገር ሊያረጉባት ይችላሉ። ኖ ማንንም አመን የለብሽም። ስታፕ ሩታ በቃ ራሽን አዳምጪ፣ ከራስሽ ጋር ሁኚ። እነዚህ አስጫባጮች በጣም አስመሳዮች በቃ ሰው መሳይ ናቸው በቃ ሾካኮች። እኔ አላምናቸው ምናቸውም አይታመነኝም። ሄርሜላን ብትሆን የማትረባ ዝቃጭ ናት። በነገራችን ላይ የወረደ አስተሳሰብ፣ የወረደ ማንነት ያላት የሆነ ለሴት ልጅ ራራ የሌላት ምናምን የሆነ ባለጌ ናት በቃ። የእውነት ወራዳ ነች። እኔ መሳደብ አልፈልግም፣ ስድብንም አልተማርኩ ይህን ነገር ነው ለምለው። እስኪ እናንተን ሐሳብ አስተያየትም እቀበላለሁ። ለማንኛውም ሩታዬ በሰላም ወልደሽ እንድትገላገይ ትልቁ ምኞቴ ጸሎቴ ነው። አሁንም ዛሬም፣ ነገም፣ ከነገ ወዲያም፣ ሁሌም የምጸልይልሻለሁ። ፈጣሪ ይርዳሽ ጤነኛ ልጅ እንዲሰጥሽ ምኞቴ ነው እና ክፋዬን ካሽ